ያን አዲሱን ግንባታ ከሚገነቡ ማለት ነው። ይሄንን እኮ ይሄን እንትን ማደስ ይሻል ነበር። ፍርስራሹ ያን እንደት አደራችሁ? ሰላም አባባ እንደና አማን ነው። ደህና ነኝ መሰለኝ እግዚአብሔር ይመስገን። ስማ እንጂ ያንን ካቴድራል እንሰራለን ከማለት እኮ ዝም ብሎ ይህንኑ እንደዚህ አባ እያስመሰሉ ጥንታዊና ታሪካዊ ቦታ ማቆየት ይሻል ነበር። ብር ምን አይ፣ የምልህ እስኪ በአሁን ለመረጃ ያክል ለያዝ እስኪ እየሰራ ግንዳ ጠመሚቱ የምትባለች እቺ ዛፍ ናት። ግንዳ ጠመሚቱ ምንድ እቺ ቤተክርስቲያን ስትሰራ ነው የዞረች እ የወደቀ አላዩት? አሃ ቤተክርስቲያኑ ጋር

አሪፍ ነው። ለማንኛውም እዚህ ያለው ንብ ጠፍቷል። እዚህ ዛፉ ላይ ያለው ንብ እ የት ጽዱ ላይ ያለው ንብ ይሄ ደግሞ አሃ ማራም ይህ ደግሞ የዚህኛው የፍርስራሹ ሕንፃ ምትን መግቢያ ነበር ይባላል። እዩ የሴቶች መግቢያ ይዛ ይዛ የትልቁ የዚህኛው አሁን የሚያሳየሽው መግቢያ ነው። ንቡ የት ነበር አለ ያለ እህ በእንትን ሁነት ስታድር እየወጣ የሚበላ አ በእንት ሁነት ስታድር በጥላ በምን ሁነት ስታድር ስገባ ንቡ ይበልሃል ይባላል። እና ያ ነው ይሄ የምትያቸው ዛፎች ላይ ወዳለው እዛ እንትኑ ላይ አለ እኮ ነው እንግዲህ፣ እዚህ ይበሩ ላይ ከወንድ ጋር ተገናኝተው ሴቶች ሲገቡ እና የንቡ እየገባ እንትን አያስገባቸውም፣ ይወራቸዋል ይባል ነበር። ያ ደግሞ ቅዱስ ስላሴ ነው። እሽም ታውቋለ ብዬ ነው። አንተ ያምራል። ኮግግግ ያ አያ አዲሱም ጊዜ እናዋለን ዛታችን የምትመለከተው ደግሞ የተጻፈበት በአፈታሪ ግራኝ ሀመድ ወረወረው ድንጋይ እየተባለ ሲወራ የነበረው ዩዲት ጉዲት ናት። አሪ ያፈረሰችው ዩዲት ጉዲት ያፈራረሰችው ይሄን ለማፍረት አይደለም። ንቡ ይሆናል እሱ ላይ ነው እንዳይበላ ይኸው ይኸው ይሄ እሱ እዛ ሁላ ያታይም አይደል? አስበላህ እየሄድን እ ምኑን የሠራሁትን ምኑን ያውቀዋል። ይህ ደግሞ የምትመለከተው አዲሱ ሙዚየም ነው እየተገነባ ያለው ያላለቀው። አሪፍ አድርገው ትንሽ አሉ እንዴት ይህንኛው ማ እንትንም አማራ አልማም ድጋፍ አድርጎበታል። ከኒዘርላንድ ነው ምናምን ያመጡት ቆርቆሮ ነው። ሲጀመር ግን ይህን ያክል ዲዛይን ይኖረዋል ብዬ አላሰብኩም ነበር። ሲጀመር ልቅ ስለነበር በዩቲዩብ ላይ ይህ ከስረኛ ያለ ግራውንዱ አለው። እዚህ አንድ ክላስ አለ፣ ውስጥ ሶስት ማለት ነው። እስኪ መጀመሪያ ይሄን ወደ ታያለው ለቅረብ። አሎ፣ እንደምን ናችሁ? ደህና ናችሁ? ሰላም ናችሁ? ይህ የምትመለከቱት ቦታ በኢትዮጵያ ውስጥ በሚገኘው በአማራ ክልል ከሚገኙ ታሪካዊ ቦታዎች ውስጥ በምስራቅ ጎጃም ዞን መርጦ ለማርያም ገዳምን ነው እያሳየኋችሁ ያለው። ሌሎችንም ቪዲዮዎች ለማግኘት ላይክ፣ ሼርና ሰብስክራይብ ባይረሳ። ይህ ጤና ትዩብ ነው።